የጭሮ ከተማ አስተዳደር ለልማት ተነሺዎች ያስገነባቸውን 47 መኖሪያ ቤቶችን አስረከበ። ታጅዱድን አብዲ አስተዳደር ከ2017 ዓ ም አገማሽ ጀምሮ በኢንቨስትመንት ስራዎች ላይ የተሰማሩ ባለ ሀብቶችን በመቀበል በርካታ የቀበሌ ቤቶችን እንዲያለሙ ሲደረግ ቆይቷል። የቀበሌ ቤቶች ውስጥ ሲኖሩ የነበሩ ነዋሪዎችም የከተማቸውን ድገት ሲመኙ እንደነበረ ገልጾ የተሻለ ቤት ተገንብቶላቸው በመረከብ መደሰታቸውን ተናግረዋል። ያው የቀበሌ ቤት ሲባል ከዚህ በፊት የታጨቀ ነው። ታጭቆ ነው። ሽንት ቤት የጋራ ነው፣ ምን የጋራ ነው። አሁን በጣም የተሻለ ነው። ሽንት ቤት አለው፣ ኪችን አለው፣ መኝታ ቤት አለው። ይሄን አናውቀውም እኛ፣ ሌላው ሲኖረው ነው የምናቀው። አሁን ነው ልኖር ምንጀምረው። ገና ተነሱ ሲባል ደስ ይለኛል እኔ። አቅም ኖረኝ አልሰራም፣ ለሚሰራ ሰው ደስ ይለኛል እኔ። ግን ሰርቼ የምበላበት ቦታ አንድ ቦታ እንድታደርጉልኝ ብያቸው ቅሬታም ሳይገባ ለምን፣ ብዙ የሰው ሀገር እናያለን የኛም እንደዚያ ቢያምር ደስ ይለናል ብዬ ሰርተውለን ቆጆ ነው። አላስቀየሙንም። እኔ ደስ አለኝ። መንግስትንም እናመሰግናለን። እናንተ ኑሩልን። ለምሳሌ የእኛ ቤት አስፓልት ላይ ነው ያለው፣ በቆርቆሮ ታጥሮ ነው ያለው። ለከተማ እንቅፋት ነው። እንደዚህ አይነት ቤት ጸድቶ ፎቅ ነገ ማየቱ አሁን የተሰሩ ፎቆች አሉ በኢንቨስትመንት እነኛ ስታዩን ተስፋ ይታያል። ባለሀብቶቹ ያደረጉት ነገር ሀገሪቷን ለማልማት እና ሀገሪቷን የተሻለ ደረጃ ለማድረስ ነው። እኛም ደግሞ ከነሱ እነሱ አንድን ቦታ ለማልማት ሲፈልጉ እኛ እምቢም አላልም እሺ ብለን ነው ተነስተን የመጣ ነው። ያው የከተማ ውድገትና ውበት ለሁላችንም ለጋራችንም ነው። በተለያዩ ችግሮች ውስጥ ለነበሩ አካል ጉዳተኞችና አቅመ ደካሞች ከተገነቡት ቤቶች መካከል ቤት ተሰጥቷቸዋል። በጭሮ ከተማ አስተዳደር የቤቶች አስተዳደርና ማስተላለፍ ቡድን መሪ አቶ ማመድ በከር ከተማ አስተዳደሩ የኢንቨስትመንት ስራዎችን በሚሰራበት ወቅት ለነዋሪዎች ትኩረት በመስጠት ለልማት የተነሱ ሰዎች የተሻለ ቤት ተገንብቶላቸው አርባ ሰባት አባወራዎች ተጠቃሚ ሆነዋል ነው ያሉት ገለት መጋላ ረት ኢንቨስተር ሸንተም ይቶርበ ገረ መና ለማ ዲበላማፊ እንዳጠቃላይ ከተማው ለ57 ባለሀብቶች ከ279 በላይ የቀበሌ ቤቶችን ለማደስ ተረክቦ እየሰሩ ነው። 47 ቤቶች ግንባታቸው ተጠናቆ ለነዋሪዎቹ ተላልፏል። ይህም ከዚህ ቀደም የነበረውን ችግር ይቀርፋል፣ ለነዋሪውም ምቹ አካባቢን መፍጠር የተቻለበት ነው። የጭሮ ከተማ አስተዳደር ከንቲባ ስፋት ቤት ኃላፊ አቶ ጀማል ጉሳኤ እንዳሉት በከተማዋ ከቅርብ ጊዜ ወዲህ ብዙ ባለሀብቶች የኢንቨስትመንት ስራ ለመስራት ፍላጎት ያሳዩ ሲሆን ለተለያዩ ኢንቨስትመንት ስራዎች ምቹ ሁኔታን ለመፍጠር በትኩረት እየሰራች ነው ብሏል። ጭሮ ከተማ ላይ ብዙ ኢንቨስተር እያስተናገድን እንገኛለን። ያው ከተማ መሬት አዘጋጅቶ የመሰረተ ልማት አሟልቶ ውሃ፣ ማብራት፣ መንገድ ሁሉንም ነገር አሟልቶ እንደዛውም ድሮ የነበሩ የቀበሌ ቤቶች በኮመርሻል ኤሪያ ላይ የሚገኙ ቀበሌ ቤቶችን ለባለ ሀብት እየሰጠን ቀበሌ ቤቱን ደግሞ አልምተን 75 ፐርሰንት በላይ አሻሽለን ሌላ ቦታ ላይ እየተካን ቦታው እንዲለማ እያደረግን ያለ ነው። በጥሩ ሁኔታ እየሄደ ነው። በአሁኑ ወቅትም ዘመናት ያስቆጠሩ ያረጁና ለከተማ ልማትና ውበትም እንቅፋት የሆኑ በርካታ የቀበሌ ቤቶች ተነስቶ እንዲለሙ በማድረግ ለነዋሪዎች የተሻለ ቤት ተገንብቶ እንደተሰጣቸው ተናግሯል። ይሄ የድሮ ቀበሌ ቤት ከተማ ውስጥ ያለው በጣም የደቀቀ ቤት ነው። የከተማ ውበትን የጎዳ እንደዚሁም የከተማ ኢኮኖሚንም የጎዳ ነው። አሁን በኢንቨስትመንት አስተላልፈን ስንሰጥ አንድ ቡልዲንግ እዛ ጋር ሲገነባ ለስራ አጦች ስራ እድል ይፈጥራል። እንደዚሁም የከተማ ገቢንም ያሳድጋል። እንደዚሁ እዚያ ውስጥ ሲኖሩ የነበሩ ሰዎችም ቤታቸው በ በመቶ ፐርሰንት ተሻሽሎ ለአርባ ሰባት አባወራዎች አስተላልፈን ሰጥተናል። በተጠቃሚ ቤቶች ውስጥ ተጨማሪ ቤቶች ተሰርቶ ለአካል ጉዳተኞች፣ ለአቅመ ደካሞች ቤቶች ተሰጥተዋል እዚህ ጋር